ሰላም እንዳምናላችሁ ተመልካቾቻችን። በዚህ ሰሞን ያገኘናችሁ መረጃዎች ወደ እናንተ እናደርሳለን። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ያላችሁ ሀሳብ አስተያየት፣ በሀሳብ መስጫ ሳጥን ላይ ጻፉልን። አባቴ አባቴ

ጥቅምት 23 በሚሊኒየም አዳራሽ ይካሄዳል ተብሎ በጉጉ ሲጠበቅ የነበረው የኤፍሬም አለሙ ኮንሰርት እነሆ ተካሂዷል። እዛ ብዙ ሕዝብ ተገኝቶ ነቢይ እዩ ጩፋም፣ እንደዛሁም ደግሞ የ ወንጌል አስተማሪ ዮናታን አክሊሉ እንደዛውም አፖስትል ታምራት ታረቀኝ ብዙዎቹ እነሱ ብቻ አይደሉም እና ተገኝቶ ብዙ ሰዎች ተባርኮበታል። እኔ ስማቸው ያልጠቀስኩም ብዙ ሰዎች ተገኝቶበታል እና እጅግ በጣም ደስ በሚል ሁኔታ ተሳግቷል ማለት ነው። ከዚህ በፊት እንግዲህ ብዙ ጊዜ ማስታወቂያው ተሰርቶ ነበረ። ጥቅምት 23 አይቀርም ተብሎ ለጥም የነበረው ኮንሰርት እነሆ ተካሂዶ ህዝቡ እንዳለ አዳራሹን ቅወጥ ወጥ አድርገዋል ማለት ተሰልፎ ጌታ እዛ ተመስግኗል። ጌታ ስሙ ተባርኳል። ብዙዎችም ደግሞ በዚህ እንደተባረኩ ጸጋው እንደበዛላችሁ ምንም ጠረጠሬ የለም። እጅግ በጣም ደስ የሚል ፕሮግራም ነበርና ከዚህ በፊትም እንደምታወቀው ብዙ በሚሊኒየም አዳራሾች እነ ዘማሪ በረከት እነ ዘማሪ ኪፋም ይጥቃ ተክስተ ብዙዎች እዚህ አዘጋጅተው ነበር። ባለፈው ፓስተር ትዝታው ሳሙኤል እዚህ አዘጋጅተው ነበርና እጅግ በጣም ይሄም ደስ በሚል ሁኔታ ተጠናቋል። ህዝቡ በቃ አብዛቱ እጅግ በጣም ብዙ ሰው ነበረ። እንደውም የመድሮ ብቻም ሳይሆን አንደኛ ፎቅ ሞልተው ነበር፣ እና ብዙ ሰዎች ናቸው የተገኙበት። እና ሰው ደግሞ ሲዘምር ለካ ሰው ሁሉም እንደዚህ በቃ መዝሙሩ ተጠምተዋል ማለት ሰው እኔ ብቻ መስሎኝ ነበር። እና ለካ ሁሉም ሰው እንደዚህ ሲዘል ለጌታ መዝሙሩ ሲያመጣ እንዴ ደስ እንደምል ይህንን ከማ በእውነት ማየት ማለት ቀላል ነገር አይደለም። ና በጣም ያስደሰተኝ እዚህ እኔ ግን አልተገኘሁም፣ ቪዲዮ ያየሁት እያንዳንዱ ቪዲዮ እየፈለግኩ ነበር ያየሁት፣ እና እጅግ በጣም ደስ ብሎኛል።

ዘማሪ ኤፍሬም አለሙ እንኳን ደሳልክ። በነገራችን ላይ ዘማሪ ኤፍሬም አለሙ ዛሬ ሳይሆን ከዛሬ 25 ዓመት በፊት ማገልገል የጀመረ ዘማሪ ነው። እንዲሁ እንደቀልድ ድንገት የመጣ ዘማሪ አይደለም እና በጣም ጎበዝ ዘማሪ ነው። ድምፁም ይለያል። በእውነት ነው ነገራቸውን ከልጅ ጀምሮ ድሮ ይስማ ደኩት ሰው ነው። እዘን እኔ በግድ ሳልሆን ራሱ ልጆኛ ቋንቋውን ሳልሰማ አማርኛ ሳልችል ራሱ መዝሙሮችን ሰማ ነበረ። እጅግ በጣም ደስ የሚሉ መዝሙሮች አሉት። ብሶችም ደግሞ ተባርኮበታል በሱ መዝሙሮች ብዙዎች ደግሞ ወደ ጌታ መጥተዋል። ብዙዎች ተስፋንተዋል ና አሁን ደግሞ እንደዚህ በዚህ ሁኔታ ዘማሪ ኤፍሬም እንደዚህ ትልቅ ኮንሰርት አዘጋጅተው ህዝቡን ሰብስቦ አብረው ጌታን ማምለክ ማለት ቀላል ነገር አይደለም። እኔ እንደ አማኝ እጅግ በጣም ደስ ብሎኛል ና እርግጠኛ ሁኝ በእነዚህ በሺህ የሚቆጠሩ ህዝብ ውስጥ ደግሞ አማኝ ያልኑ ራሱ ብዙ እንደሆነ ና በዚሁ ቀን ደግሞ ሰዎች ጌታን እንደሚያምኑ ምንም ጠርጥር የለኝም። እጅግ በጣም ደስ ብሎኛል ና እነ ዘማሪ በረከትም ከመድረክ ጀርባ ነበሩ አሉ እነ ዘማሪ ተባረክ ብዙዎች የተገኙበት ትልቅ ድግስ ነበር እና እውነትም ድግስ ነው። ብዙዎች በልቶ ጠጥቶ የጠገቡት እውነትም በቃ እዛ መንፈስ ቅዱስ እንደነበረ በእርግጠኛነት እኔ መናገር እችላለሁ። ማለት ብዙዎች ብዙ ብዙ ብዙ የሚቆጠሩ እንግዲህ ህዝብ እንደዚህ ከቤቱ ቀሰፍ ብሎ መጥቶ እዛ ከልቡ እየዘለለ የተንበረከከ ጌታን እያመለከ ነበረ። ይህንን ከማየት በላይ የሚያስደስት ነገር አለን ብዬ ማላስብል፣ እጅግ በጣም ደስ ብሎኛል። ፍሬም ኤፊ እንኳን ደስ አለህ ለማለት እወዳለሁ። እንግዲህ ፍሬም እንደነገርኳችሁ እንግዲህ ትንሽ ሰንበትብት ያለ ዘማሪ ነው። እንግዲህ ብዙ ረጅም አመት ሆኗል። ገና በልጅነቱ ነበረ ጌታን ማገልገል የጀመረው ገና በ11ኛ ክፍል እያለ በ18 በ17 ዓመቱ ነበረ የተለያዩ ኮንፈረንሶች የተለያዩ ሀገራትን እየሄደ መዘመር እየጀመረው ና በልጅነቱ የተቀጣጠለበት መንፈስ አሁንም እንዲህ እየተቀጣጠለ ቀጥሏል ማለት ነው። እንግዲህ ጌታ እድሜ ልክ እዚህ ምድር ላይ ሰጥቶ እንግዲህ ዘመር ሲልክ እንዲህ ነው መዘመር እና እጅግ በጣም ደስ ብሎኛል። ይህን ማየት በጣም የሚያስደስት ነገር ነው። እኔ በእውነት ነው

ያስቀደማችሁ እንስታዩ ምክንያቱም ይህንን ህዝብ እንደዚህ ሲዘምሩ እያያችሁ እናንተ ቁጭትላላችሁ ብዬ አላስብም። እጅግ በጣም ደስ የሚል ነው ባጠቃላይና በመጨረሻው በዚህ ቪዲዮ መጨረሻ ላይ ጋበዝኳችሁ። እነሆ አምልኩበት፣ እናንተ አመሰግናለሁ ለዚህ